ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የሚያዝያ 28 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው በቅድሚያም አረስቶቹ እናስገን በአራቱም የአማራ ጠቅላይ ግዛቶች ፋኖ ብርቱ ተጋድሎ አድርጓል ከሸዋ እስከ ወሎ ከጎንደር እስከ ጎጃም የተካሄዱ ተጋድሎች ምን ይመስላሉ ጎንደር ላይ የመረጃ ምንጮቻችንን ቅር ያሰኛቸው ድርጊትስ ምንድን ነው በዜናችን የሚቀርብ የተጋድሎ ዝርዝር መረጃ ነው ተሰሙታላችሁ ህወሓትን አታጥፎት እንዲያውም እንዲጠናከር ብታደርጉት ደስ ይለኛል ይላሉ ታዋቂው ፖለቲከኛ የህወሓት መጥፋት ለኢትዮጵያ ፖለቲካ እርግማን ነው የሚሉት ፖለቲከኛ ማናቸው ናቸው እውን ህወሓት በዚህ ደረጃ ጥብቅና ሊቆምለት የሚገባ ድርጅትስ ነው? ፖለቲከኛው ህወሓት በአማራ ታሪካዊ ርስቶች ላይ ወረራ ለመፈጸም ስለሚያደርገው ዝግጅትስ ምን አሉ? ዜናችን በዝርዝር ያስደምጣችኋል። የብልጽግናው አገዛዝ ዛሬ ባህር ዳር ከተማ የሙሉ ጊዜ ሲኔማ ቤት አስመስሏት ውሏል። ሁሉም የመንግስት መስሪያ ቤቶችን እንዲዘጉ ያስገደደውና ሰራተኛውን ቴሌቪዥን ላይ አፍጥጦ እንዲውል አስጨንቆ የያዘው ጉዳይ ምንድን ነው? እውነቱን አስመልክቶ የብልጽግናውን አገዛዝ ውድቀቱ ዋዜማ ላይ መሆኑን ተረድቻለሁ ሲሉ አስተያየታቸውን የሰጡት ባለስልጣን ምስክርነትን ጨምሮ በዚህ ጉዳይ ዝርዝር መረጃ ይዘንላችኋል። ብልጽግና የተለመደ የአማራ ጥላቻውን በከባድ የጦር ወንጀል በሚያስከሰስ ነውር ጥላቻውን በተግባር ፈጽሟል። በየትኛው ቀጠና ነው የጦር ወንጀሉን የፈጸመው? የጉዳቱ መጠንስ ምን ይመስላል? በዜናችን የሚደመጥ ሌላው መረጃ ነው። የአማራ ፋኖ ህዝባዊ ድርጅት የአመራር ለውጥና ድልድል አካሄጃለሁ ብለዋል። ድርጅቱ እነማንን በማንተካ የትኞቹስ ከኃላፊነት ተነሱ? መረጃውን እናስደምጣችኋለን። ሰዓቱን ጠብቆ ይቀርባል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ አብራችሁን ቆዩ እያልን ወደ ዝርዝሩ እናመራለን። በቅድሚያም የአማራ ፋኖ በአራቱ አቅጣጫ ተጋድሎ ሲያደርጉ ውሏል። በአማራ ህዝብ ላይ ዘር ፈጂ ጦርነት ያወጀው የብልጽግና አገዛዝ ጽንፈኛው ተዳክሟል፣ በዚህ አጋጣሚ ፈጽመን እናጥፋው ብሎ ፕሮፓጋንዳ እየሰራ ባለበት ሰዓት ፋኖ መብረቃዊ ጥቃት ፈጽሞበታል። የአማራ ፋኖ በአራቱም የአማራ ጠቅላይ ግዛቶች በብልጽግናው ሰራዊት ላይ ከፍተኛ ድል የተቀዳጀባቸውን ወታደራዊና ፖለቲካዊ ተጋድሎችን አካሂዷል። የአማራ ፋኖ በአራቱም የአማራ ጠቅላይ ግዛቶች በብልጽግናው ሰራዊት ላይ ከፍተኛ ድል የተቀዳጀባቸውን ወታደራዊና ፖለቲካዊ ድሎችን አካሂዷል። ከአዲስ አበባ በቅርብ ርቀት ደብረ ብርሃን ከተማ አቅራቢያ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በብልጽግናው አገዛዝ ላይ ድንጋጤን ያሳደረ ተጋድሎ አድርጓል። በወታደራዊ ተጋድሎ ከፍተኛ ድሎችን በተደጋጋሚነት እያስመሰከረ ያለው እዙ የብልጽግናው ሰራዊት ሎጂስቲክ ለማድረስ በሚንቀሳቀስበት ሰዓት በወሰደ የደፈጣ ጥቃት ሙሉ ተሽከርካሪው ከጥቅም ውጭ የሆነበትን ድል ማስመዝገቡን የአይን እማኞች ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በትናንትናው ዕለት የአባት አርበኞችን የድል ቀን በድምቀት ማክበሩ ይታወሳል። በክብረ በዓሉ ላይም በህዝባችን ቀዳሚ ጠላት የብልጽግና አገዛዝና በተባባሪዎቹ ላይ የምናደርገውን ተጋድሎ አጠናክረን እንቀጥላለን ሲል መመሪያ ሰጥቶ ነበር። በዚህ መመሪያ መሠረትም በዛሬ ዕለት የብልጽግናውን ሰራዊት በሁሉም የዙ ሰራዊት ባለበት ቀጠና የፊት ለፊትና የደፈጣ ጥቃት ከፍቶ ከፍተኛ ኪሳራ አድርሶበታል። የአማራ ፋኖ በጎጃም በበኩሉ ከትናንት የቀጠለው ተጋድሎ ዛሬም በአውብላ በባሶ ሊበንና በሌሎች ቀጠናዎችም ሲካሄድ ውሏል። የብልጽግና ሰራዊት ከባድ መሳሪያም በብዛት ተጠቅሞ የነበረ ቢሆንም የአማራ ፋኖ በጎጃም ግን በብርታት ተፋልሞ የብልጽግናን ሰራዊት ምሽግ ማስለቀቁን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግናው ሰራዊት በከፍተኛ የከባድ መሳሪያ ጥቃት የአርሶ አደር መኖሪያ ቤቶችና የቀንድ ከብቶች የወደሙ ሲሆን፣ እንስሳትን ይጠብቁ የነበሩ ታዳጊዎች መገደላቸው ታውቋል። በዚህ የጎጃም ቀጠና በመተከል አውራጃ ብልጽግና መተከል ላይ የጠራውን ስብሰባ ፋኖ በወሰደው ጥቃት ተበትነዋል። የአማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር በከፈተው ድንገተኛ ጥቃት ከአስር የማያንሱ የባዕድ ሚልሻ አባላትና ዕድማ ብተና እርምጃ ተወስዶባቸዋል። በጎንደር ቀጠና የተካሄደውን የአማራ ፋኖ ተጋድሎ ስንመለከት ደግሞ በመተማና በአርማጮ ውጊያ ሲካሄድ ውለዋል። ብልጽግና የሱዳንን ኮሪደር ለማስከፈት ያለ የሌላ አቅሙን ለመጠቀም መመሪያ ማውረዱን ተከትሎ በርካታ ኃይል አሰማርቶ ከፋኖ ጋር እየተዋጋ ይገኛል። ትናንት በማሰረው ደንብ ከባድ ውጊያ ሲያካሂዱ የዋሉት የአማራ ፋኖ አንድነት በጎንደር ሶስቱ ክፍለ ጦሮች ዛሬም በመተማና በአርማጮ ከብልጽግና ሰራዊት ጋር ሲዋጉ ውለዋል። በውጊያውም አስር የብልጽግና ሰራዊት አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ ሰጥተዋል። በሌላ የጎንደር ቀጠና መረጃ ደግሞ ብልጽግና ራሱ ያደራጃቸውን የዘራፊ ቡድን አባላት እጃቸውን ለመንግስት የሰጡ የጽንፈኛው አባላት በማለት ሚካኤል ደብረ አካባቢ ስልጠና እየሰጠ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። መረጃውን ለጣና ቴሌቪዥን ያደረሱ ምንጮቻችን ይህ ቀጠና እጅግ ስትራቴጂካዊ በመሆኑ ፋኖ ይህን ቀጠና እንደ ቀላል ባይመለከተው መልካም ነበር። በዚህ ቀጠና ግዙፍ ኃይል ያላቸው ከሁለቱም የጎንደር ፋኖ አደረጃጀቶች መብረቁ ክፍለ ጦር፣ ጄኔራል ኃይሌ መለስ ክፍለ ጦር፣ ቴጌጣይቱ ክፍለ ጦርና አጼዎቹ ክፍለ ጦርን ጨምሮ ሌሎች የሚንቀሳቀሱበት ቢሆንም ብልጽግና በዚህ ቀጠና የሚያደርሰው ወታደራዊና ፖለቲካዊ ኪሳራ እየበዛ መጥቷል ሲሉ በቁጭት ተናግረዋል። በዚህ መረጃ ዙሪያ በነገው የእኩለ ቀን ዜናችን በዝርዝር የምንመለስበት ይሆናል። ወደ ሌላኛው መረጃችን አለፍን። ባዴን ባህር ዳር የመንግስት ስራ ዘግቶ ሲኒማ ሲያሳይ ውሏል። ምንጮቻችን የአማራን ህዝብ ለዘላቂ ጉስቁልናና ለከፋ ማህበራዊ ቀውስ ለመዳረግ ጦር ያዘመተው የውህዲድ ብልጽግና አገዛዝ በስንቀፈጅ ሰራዊቱ ያሳካው ወታደራዊ ድል የለም ስንቀፈጅ ሰራዊቱ በአየርም በእግረኛም በከባድ መሳሪያም ታግሎ ያላሳካውን ወታደራዊ ድል የፋኖ መሪዎችን በተለያየ መንገድ በመጠቀም ብልጽግና መጠነኛ ረፍት የሚሰጠውን ድል ያገኘ ይመስላል። ይችን መጠነኛ የእፎይታ ጊዜ በከንቱ እንዳታመልጠው ያልፈለገው ኦህዴድ ብልጽግና የፋኖ መሪዎች የፈጠሩልንን እድል ተጠቅመን በግምገማ ታርመው ከመምጣታቸው በፊት የፖለቲካ የበላይነታችንን እናስጠብቅ የሚል መመሪያ ወርዶ ወደ ትግበራ ገብቷል። የዚህ እቅዱ ማስፈጸሚያ መንገድ አድርጎ የወሰደው የፋኖን ትግል ጥላሸት መቀባት ሲሆን ለዚህ ሀሳቡ ማጠናከሪያ የሆኑት ደግሞ ኃላፊነት የማይሰማቸውን ሚዲያዎች ዘገባና አንዳንድ ያልተገሩ የፋኖ መሪዎችን ድምፆች በዋቢነት በመጠቀም ነው። ይህን አጋጣሚ ተጠቅሞም ህዝብን ከፋኖ ለመለየት በከተሞች ሰፊ ስራ እየሰራ ሲሆን፣ በገጠር ደግሞ ሚልሻን በስፋት ለማሰልጠን በጀትና ባለሙያ መድቦ እንቅስቃሴ ጀምረዋል። የኦህዴድ ብልጽግና ያልተገራ ፍላጎትና ህዝብ ጠል ህልሞችን ለማስቀጠል ፍጹም ተባባሪ የሆነው በአዲን የጥፋት እጆችና መዘዞቹ በሚል ርዕስ የተለመደ የፈጠራ ዘጋቢ ፊልም አዘጋጅቶ በየከተሞቹ ህዝባዊ ውይይት እያደረገ ሰንብቷል። የጣና ቴሌቪዥን ምንጮቻችን ዛሬ ከባህር ዳር ባደረሱን መረጃ እንደገለጹት ሁሉም የመንግስት መስሪያ ቤት ተዘግቶ ሰራተኛው ዶክመንተሪ ሲመለከቱ ውሏል ብለዋል። የክልሉን ዋና ከተማ ሲኒማ ቤት አድርጓት ዋለ ሲሉ የሚናገሩት አንድ የፊልሙ ታዳሚ በበኩላቸው የብልጽግና መንግስት በምን ያህል ስጋት ውስጥ እንደነበርና አሁን በትንሹም ቢሆን መረጋጋት እንዳገኘ ከዘጋቢ ፊልሙ መረዳት ችያለሁ ብለዋል። ባዴን ከሞት አፋፍ መትረፉን አስመልክቶ የተሰጠ የደስታ መግለጫ ነው የሚመስለው ሲሉ የዘጋቢ ፊልሙን ዓላማ የተናገሩት እኒህ አስተያየት ሰጪ የአማራ ህዝብ ወደ ህልውና ትግል የገባው ሁሉም በየሚናው አስተዋጽኦ በማድረግ የህዝብ ጠላት የሆነውን ስርዓት በህዝባዊ መንግስት ለመተካት ነው በዚህ እሳቤ የተነሳም ሁሉም አማራ ፋኖ ነው ብለን ወደ ትግል ስንገባ መምህሩ በስራው በርትቶ እየሰራ ለፋኖ ድጋፍ እንዲሰጥ፣ የመንግሥት ሠራተኛውና ነጋዴውም የድርሻውን እንዲወጣ፣ ጋዜጠኛውና አክቲቪስቱን በሙያው እንዲታገል፣ ዲያስፖራውን መጠነ ሰፊ የዲፕሎማሲና የገንዘብ ድጋፍ በማድረግ የተቀናጀ ትግል ለማድረግ ነበር። ነገር ግን አንዳንድ የፋኖ መሪዎች የሚሰጧቸው ቃለ ምልልሶች በመንግስት ስልክ እየተጠቀሙ ነገር ግን የሚናገሯቸው ውይይቶች እንዲሁም አደራ የሰጣቸው ሚዲያዎችና የዲያስፖራ ተወካዮች ለብልጽግናው አገዛዝ ዕድሜው እንዲረዝም ተባብረውታል። በዚህ ጊዜ ዘጋቢ ፊልም አሰናርቶ እዩልኝ ብሎ የጋበዘንም መጠነኛ የእፎይታ ጊዜ ስላገኘ ነው በማለት ቁጭታቸውን ተናግረዋል። ሌላኛው አስተያየት ሰጪ በበኩላቸው ዛሬ እንደተሸነፉ አስመሰከሩ፣ ህዝቡም አሁን ገባው፣ እውነትም ክረምቱን ፈርተውታል ሲሉ የታዘቡትን ተናግረዋል። አስተያየት ሰጪው የዶክመንታሪ ፊልሙን ይዘት ሲገልጹም የዶክመንታሪ ፊልሙ አጠቃላይ ሐሳብ ሲተነተን እባካችሁ ስለ ሰላም ሳታፍሩ ውጡና ዘምሩ፣ ጦርነት በቃን በሉ፣ እኛ ለመደራደር ዝግጁ ነን፣ በኋላ በድርድር ማለቁ ላይቀር ሁላችንም ተራ በተራ ሳናልቅ ዛሬውኑ ሰላም ይውረድ፣ ክልሉ እየወደመ ነው፣ ህዝቡም ሰላም ጠምቶታል፣ እርቅ ይውረድ በሉ የሚል ነው ሲሉ ገልጸዋል። ብልጽግና በዚህ ሰዓት መጠነኛ እፎይታ ቢሰማውም የፋኖ መሪዎች በሽምግልና ተስማምተው ወደ አንድነት መምጣት ከቻሉ ክረምቱ ላይ ገድለው ሊቀብሩኝ ይችላሉ የሚል ግምገማ አለው። ክቡራትና ክቡራን፣ የዛሬ ሚያዝያ 28 2017 ዓ.ም ጣና ዜናችን እንደቀጠለ ነው። ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። ብልጽግና የተለመደ የጥላቻ ወንጀሉን ፈጸመ። የኦህዴድ ብልጽግና አገዛዝ በአማራ ህዝብ ላይ ያለውን ስር የሰደደ ጥላቻውን በተግባር ዛሬም በጎጃም ጠቅላይ ግዛት ፈጽሟል። የአይነ ማኞች ለጣና ቴሌቪዥን እንደገለጹት በጎጃም ጠቅላይ ግዛት አዊ ብሔረሰብ አስተዳደር ዞን ሰዓት ማዳንጊያ ህዝብ ላይ የተራዘመ ስቃይ አድራሽ ወንጀሎቹን መፈጸሙን ቀጥሏል። በተለይም የንጹሐንን ንብረት መዝረፉን በስፋት እንደቀጠለበት የገለጹት ምንጮቻችን ትናንት ደግሞ በከባድ መሳሪያ አውድሟል ብለዋል። ምንጮቻችን አክለውም ከዚህ ሁሉ የከፋውና አሳሳቢው ጥቃት የጤና ተቋማት ላይ ያደረሰው ዝርፊያ በህዝብ ላይ ያለውን ጥላቻ በግላጭ ያስመሰከረ ነው ሲሉ ገልጸዋል። የደረሰውን ጉዳት ሲገልጹም የእሳት ማዳንጊያ ጤና ጣቢያን የአገዛዙ ሰራዊት መዝረፉን ገልጸው በተለይም መድኃኒቶችንና የህክምና ማሽኖችን ነቅሎ መውሰዱን ተናግረዋል። በዚህ የተነሳም የአካባቢው ህዝብ መሰረታዊ የሆነውን የህክምና አገልግሎት እንዳያገኝ አድርጎታል። በተለይ ነፍሰ ጡር እናቶች ለከፋ ችግር ተዳርገዋል የሚሉት ምንጮቻችን የጠላት ፍላጎት የአማራ ህዝብ በሁሉም መስክ ፈተናው እንዲበዛበት ማድረግ ነው። በየትኛውም መመዘኛ ቢሆን ጤና ጣቢያን መዝረፍና ሐኪሞችን ከሥራ ማገድ የለየለት ጭካኔ ጥግ ነው ብለዋል። ይህ በእንዲህ እንዳለ ይኸው የብልጽግና የጦር ወንጀል በምዕራብ ጎጃም ዞን ሰሜን አቸፈር ወረዳ የጤና ጣቢያ መድኃኒቶችን የብልጽግናው ሰራዊት መዝረፉ ይታወቃል። የጤና ተቋማትን መዝረፍና ሐኪሞችን እያሳደደ እንደሚያስር፣ የጤና ባለሙያዎችን አስገድዶ የፈንጅ ማምከን ስራ እንዳሰራቸው ከዚህ በፊትም በተመሳሳይ መዘገባችን ይታወሳል። ክረምቱ ከመግባቱ በፊት ጽንፈኛውን ትርጉም ባለው መልኩ ማዳከም አለብን ብሎ የተነሳው የብልጽግናው አገዛዝ በማስፈጸሚያነት የሚጠቀመው ስልት ደግሞ የህዝብ ተቋማትን በማፍረስና በመዝረፍ ወንጀሉን ለፋኑ በመስጠት ህዝብና ፋኖ መለያየት ነው። ለዚህ እኮ የዓላማው መሳካት በቀዳሚነት ይረዳኛል ብሎ የወሰደው ደግሞ የጤና ተቋማት ላይ ውድመት ማድረስና ዘረፋ መፈጸም ነው። ይህን የተቀነባበረ የሴራ ወንጀል ሰራዊቱ አጠናክሮ እንዲፈጽም መመሪያ ስለወረደለት በሌሎች ቀጠናዎችን በተመሳሳይ ሊፈጽም ስለሚችል ህዝብ ቅድመ ዝግጅት እንዲያደርግ የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ክቡራትና ክቡራን አሁንም ከእኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ መረጃችን እናልፋለን። ህወሓትን ከማጥፋት ይልቅ ማጠናከር ይሻላል፣ አቶ ልደቱ አቶ ልደቱ አያሌው የኢትዮጵያ አሁናዊ ሁኔታና ቀጣይ ጣፈንታን በሚመለከት ባስተላለፈው መልእክት የህዝብ እልቂትና የሀገር መፍረስ አደጋ ተጋርጦብናል ብለዋል። የኢትዮጵያን አሳሳቢ ጣፈንታ በተመለከተ ባስተላለፈው መልእክቱ ፋኖ፣ ብልጽግና፣ ህወሓት፣ የኦሮሞ ነጻነት ሰራዊትና ሻቢያን በተመለከተ ሰፊ አተት አስነብቧል። እነዚህ አካላት ከፍተኛ ኃላፊነት ይጠበቅባቸዋል ብለዋል። በተለይም ፋኖና የኦሮሞ ነጻነት ሰራዊት የጠላት የጠላት ለኔ ወዳጅ ነው በሚለው ስሁት ፈሊድ ተመርተው ከሻቢያ ጋር ጥምረት መፍጠር የለባቸውም ያለ ሲሆን፣ ነገር ግን አንዳንድ የፋኖ መሪዎች ከኦነግ ሸኔና ከህዋት ጋር ጥምረት መፍጠራቸውን በክፉም ሆነ በመልካም አላነሳውም። በአንጻሩ የኤርትራ መንግስት የባህር በር ምክንያት በማድረግ የብልጽግናው አገዛዝ ከሚከፍትበት ጦርነት ቅድመ ትንኮሳ ባለማድረግ ለሰላም እንዲተባበር ጥሪ አቅርቧል። የኢትዮጵያ ህዝብ ደንዝዟል የሚለው የአቶ ልደቱ ኢትዮጵያ እንዳተፈርስ ህዝብ ኃላፊነቱን ሊወጣ ይገባል ሲል ያስነብባል። አገዛዙ ህወሓትን በድጋሚ በአሸባሪነት ለመፈረጅ እያሰበ ነው። ይህን ውሳኔ ህዝብም ሊቃንም ሊደግፉት አይገባም። በዚህ ሰዓት ህወሓትን ማጥፋት ተገቢ አይደለም፣ ዋጋ ያስከፍለናል። ህወሓትን ከማጥፋት ይልቅ ማጠናከር ነው ያለብን፣ ብለዋል። በዚህ ሐሳቡ ላይ አስተያየቱን ሲቀጥልም፣ አውቃለው፣ ድሮም ወያኔ ነህ ትሉኛላችሁ። ነገር ግን እውነታውን ተናግሬ ማለፍ ስላለብኝ ነው የምናገረው። የትግራይን ህዝብ ተወካይ ህወሓትን ለማጥፋት መስራት ጦርነትን መቀስቀስ ነው። ህወሓትን ከማጥፋት ይልቅ ማጠናከር ነው የሚገባው። ህወሓት ቢፈርስስ የትግራይ ህዝብ አማራጭ የፖለቲካ ወኪል አልባ ይሆንና በብልጽግና ስር እንዲገባ ያደርገዋል። ይህም የብልጽግናን አቅም ማጠናከር ነው። ኢህአዴግን አታፍርሱ ብዬ እንደተከራከርኩት ሁሉ አሁንም ህወሓትን አታፍርሱ በሚለው አቋሜ ጸንቼ እገኛለሁ ሲል ሐሳቡን በዝርዝር ገልጿል። በትግራይ ክልል የሚንቀሳቀሱና የህወሓት ተቃዋሚ ነኝ የሚለው ሳልሳዊ ወያኔ በበኩሉ ህወሓት ትግራይን እያፈረሰ ስለሆነ ዓለም አቀፉ ማኅበረሰብ ይድረስልን ሲል በህወሓት ላይ ክሱን ያቀርባል። ሳልሳዊ ወያኔ በመግለጫው ህወሓት እያሳሰበው ያለው በምርጫ ቦርድ እስከ ግንቦት ሶስት ቀን ድረስ የሰጠው የውቅና መነጠቅ የጊዜ ገደብ እንጂ የወልቃይትና ጠለምት ጉዳይ አይደለም ሲል የአማራ ሕዝብ ርስቶችን መልሶ ለመንጠቅ ህወሓት የተለሳለሰ አቋም አሳይቷል ብሎ ወቅሶታል። አቶ ልደቱ ህወሓትን አታፍርሱ፣ ህወሓትን ማፍረስ ጦርነትን መቀስቀስ ነው ብሎ ይናገር እንጂ ህወሓት በበኩሉ ወልቃይትና ጠለምትን መልሶ በወረራ አካል ያዘ ጦርነት መክፈቱ እንደማይቀር የገለጸው ራሱ ነው። በተለይም ጄኔራል ምግበይና በደብረ ጽዮን የሚመራው የህወሓት አንጃ ወደ ወልቃይት ጦር ለማዝመት ዝግጅታቸውን ማጠናቀቃቸውን ገልጸዋል። አቶ ልደቱ በጽሑፉ አንድም ቦታ ላይ ህወሓት የአማራን ርስቶች በወረራ ለመያዝ የሚያደርገውን የጦርነት ጉሰማ አልተቸም ሲሉ የፖለቲካ ተንታኞች አቶ ልደቱ ላይ ቅሬታቸውን አቅርበዋል። የፖለቲካ ተንታኞች አክለውም ህወሓት ያለ ጦርነት እንደማይኖር ይታወቃል። በአምስት ዓመት የፓርቲው ዕድሜ ውስጥም ሶስት ህዝብ ጨራሽ ጦርነቶችን አካሂዷል። አሁንም በአማራ ህዝብ ላይ ጦርነት ለመክፈት ጁኒየር ፓርትነር ፈልጎ ጥምረት በመፍጠር ጦርነት ሊከፍት እየተንደረደረ ነው። አቶ ልደቱ ይህንን እውነታ ለምን መግለጽ እንዳልፈለገ ግልጽ አይደለም ብለዋል። ሌላኛው አስተያየት ሰጪ በበኩላቸው ህወሓት የመፍረስ አደጋ ተደቅኖበታል። በውስጡ ያለው ሽኩቻ እንዳለ ሆኖ እስከ ግንቦት 3 ቀን 2017 ዓ ም ድረስ በምርጫ ቦርድ እውቅና ያለው ጠቅላላ ጉባኤ እንዲያካሄድ ቢነገረውም በብሪቱ ጸንቶ ቀጥሏል። እስከተጠቀሰው ቀን ድረስ የምርጫ ቦርድን ትእዛዝ የማይፈጽም ከሆነ ደግሞ ህጋዊ ሰውነቱ የሚነጠቅ ከመሆኑም ባለፈ በአሸባሪነት ሊፈረጅ ይችላል። አቶ ልደቱን ያሳሰበውም ይህ ጉዳይ ስለሆነ ለህወሓት ጥብቅና ለመቆም ነው ዛሬ በሰላም ስም ጽሑፍ አስናርቱ የመጣው በማለት የአቶ ልደቱን ጽሑፍ ዓላማ ተናግረዋል። ተንታኙ ሲቀጥሉም አቶ ልደቱ ጦርነት ይብቃ፣ ሰላም ይምጣ የሚለው አመለካከቱ ከልቡ ከሆነ የኢትዮጵያ ህዝብ የሰላም ጸር የሆነውን ህወሓትን በግልጽ መተቸትና በተለይም ወደ አማራ ክልል የሚያደርገውን መስፋፋት መቃወም ነበረበት ሲሉ ይጠይቃሉ። ወደ መጨረሻው ዜናችን አመራ። የአማራ ፋኖ ህዝባዊ ድርጅት የአመራር ድልድል አደረገ። ለወራት ክፍት ሆነው የቆዩ ኃላፊነቶች ላይ ተተኪ መመደቡን የአማራ ፋኖ ህዝባዊ ድርጅት ዛሬ ባወጣው መግለጫ አስታውቋል። ከአስር በላይ ወታደራዊና አስተዳደራዊ ኃላፊነቶች ክፍት ሆነው መቆየታቸውን ያስታወሰው የአማራ ፋኖ ህዝባዊ ድርጅት በመስዋዕትነትና በሌሎች ምክንያቶች እስካሁን ክፍት የነበሩ የአመራር ቦታዎችን ለማሟላት በተደረገው ውሳኔ መሰረት ድርጅታችን በነበሩ ክፍት የአመራር ቦታዎች ላይ እንደሚከተለው ድልድል አድርጓል፣ ሲል አስር የተተኪ አመራሮችን ኃላፊነት ይፋ አድርጓል። የቀድሞው የአማራፋኑ ጎንደርዝ የተወሰነው ክፍል ህዳር 29 ቀን 2017 ዓ ም በወጣው መግለጫ ከህዝባዊ ድርጅቱ መውጣቱ ይታወሳል። በዚህ ውሳኔ መሰረትም አርበኛ ሀብቴ ወልዴ፣ ዮሐንስ ንጉሱ፣ አንተነ ድረስና አምሳሉ ማዘንጊያ በህዝባዊ ድርጅቱ የተሰጣቸውን ኃላፊነት በመልቀቃቸው ህዝባዊ ድርጅቱ ላለፉት አምስት ወራት ተተኪያቸውን ሳይመድብ ቆይቷል። የአማራ ፋኖ ህዝባዊ ድርጅት ዛሬ ባወጣው መግለጫ አስር የአመራር ድልድሎችን ይፋ ሲያደርግ አርበኛ ደረጀ በላይን ተቀዳሚ ምክትል ሊቀመንበር አድርጎ መድቧል። ለአደረጃጀት ዘርፍና ለቃል አቀባይነት ዘርፎችን ደግሞ አርበኛ መስፍን አበበና አርበኛማ ተስፋዬን መድቧል። በአማራ ፋኑ ጎንደር ጠቅላይ ግዛት ህዝብ የቴጌ ጣይቱ ክፍለ ጦር ዋና ቃል አቀባይ የሆነው አርበኛ መልካሙ ጣሴ የህዝባዊ ድርጅቱ ምልመላና ስልጠና መምሪያ ኃላፊ ሆኖ ሲመደብ፣ መቶ አለቃ ፈለቀ ጌትነት ምክትል ዘመቻ መምሪያ አዛዥ፣ አርበኛ ዓለሙ ገላው የህዝብ አስተዳደር መምሪያ ኃላፊ ሁነው ተመድበዋል። አርበኛ ፕሮፌሰር እያሱ አባተ ከምክትል ውጭ ግንኙነት መምሪያ ኃላፊነት ተነስቶ ወታደራዊ አስተዳደር መምሪያ ኃላፊ ሆኖ ተመድቧል። በአርበኛ እያሱ ምትክ ደግሞ አርበኛ ማርሸት ሲመደብ አርበኛ ኢንጂነር ደሞዝ ግዳፍ ምክትል ሎጂስቲክስ መምሪያ ኃላፊ እና አርበኛ ሻምበል አህመድ ደግሞ የሲቪል ማህበረሰብ መምሪያ ኃላፊ ሆነው በአማራ ፋኖ ህዝባዊ ድርጅት የአመራር ቦታ ላይ የተመደቡ መሆናቸውን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ዛሬ ባወጣው መግለጫ የአማራ ህዝብና የፋኖ ታጋዮች የአማራን ህዝብ የህልውና ትግል ከሚጠልፉ ኃይሎች ትግሉን እንዲጠብቁ ጥሪ አቅርቧል። በተለይም የአማራን ህዝብ የህልውና ትግል አደጋ ላይ ለመጣል ከህወሓት ጋር ተቀናጅቶ እየሰራ ከሚገኘው ኃይል ጋርም ሆነም ከባዕዲን ብልጽግና ጋር የጓዳ ድርድር እያደረገ ካለ ኃይል ትግሉን በመጠበቅ አማራዊ ግዴታውንና የታሪክ አደራውን እንዲወጣ ሲል ለታጋዩ ጥሪ አስተላልፏል። ለመገናኘት የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሚያዝያ 28 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆየው። የጣና ቴሌቪዥን ፕሮግራሞችና ትንታኔዎች እንዲሁም ዜናዎቻችን እንደርሷቸው የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር